በእኔ ዙሪያ የነበሩ ሰዎች አክሴፕት አላረጓትም ነበር ፋሚሊ ምናምን በቃ አንተ ዙሪያ ጓደኛዬ የሚሆን ፈተና ሆኖብን ነበር በጣም ልክ እነሱን አግኝቼ ስመጣ እቀየራለሁ የሆነ ነገር ማለት ያለን ነገር በቃ እንዳናየው እንዳያሳጣን ነገር አረጋ ማለት ግን በቃ ከዛ በኋላ ምን ተማርኩ ይመስለህ? ልክ እሷን ስመር ጥሉንም ተቆጭ ቤታችን ሰላም ሆነ ማለት በቃ የዛን ቀን ጥሩ ውሳኔ ነው ይወሰሉ ብዬ አስባለሁ። የሚተው ሰዎች ነበሩ። አሁን ለምሳሌ ጓደኞች ከሆኑ ይተዋሉ። ምን መሰለህ፣ አሁን ትዳር ላይ ሪስኪ የሆነው ነገር እሱ ነው። ገባ ለምትመርጠው ሰው በጣም ማወቅ አለብህ። እምልህ ለዚህ ነው፣ ወርዝ ሊያደርግ ይገባል ከማን በቃ አለቀ። ከዚህ በኋላ እድሜ ልክህን ልኖርለት ነው የልጆች እናት ልትሆን ነው እያልኩ አደለ እ በቃ አለቀ። ከዛ በኋላስ ማነስ ቢቀር የምትመርጠው ሰው በጣም ወርዝ ማድረግ አለበት። ከዛ ስትመርጥ ደግሞ በጣም በብልሃት መምረጥ አለበት። ከእግዚአብሔር ጋር ሆነ መወሰን አለ አንዳንድ ውሳኔዎችን። ለምን እዛ ሰው ሌላ ሰው ስለሚከፋበት። ከዛ ግን የምትመርጠውን ምርጫ በደንብ ካወቅ ከዛ በኋላ በጣም ኢዚ ነው።